ከዛ ጋራ ለወንድሜ ቪዲዮን እንደዚህ አድርጎ ለወንድሜ የራቆቱን ቪዲዮ በቃ እንዳለ ያለውን ቪዲዮ ላከ ስትል፣ እኛ ገብተን አናግረ ነው። ልጁ የምሬ ነው የምልሽ፣ አሁንም ቢሆን ደግም ልሻለሁ፣ ልጁ ቆሻሻ ነው። አዎ ቪዲዮ ብዙ ነገር እንትን ስትል፣ ቪዲዮ ልቆልናል፣ ለእኛውን ላልቆልን፣ ይኸው ምናምን እኔ ያለው እኔ ጋር ያለው ይሄ ነው ብሎ ያው በአሽሙር አለ አደለ። ያው መበተን አልፈልግም ግን ይኸው እያልሽ የምትበትኝው ነገር እንደዛ አድርጎታል፣ የሷል አርጓል። በጣም ቆሻሻ ነው። ይሄንን ቪዲዮ ለወንድሜ ልኮልታለ ስትል እሱን ተናግረ ነው። ምን ብለን በጣም እንትን ብለን ከቢጎ ላይ አጠፋ ነው። ቢጎ ላይ ጠፋ። ከነ ጨራሹ ጠፋ። ቢጎ ላይ የሚባል ዝርም አላለም። ገባሽ አይደለ? ግን እሱ መሆኑን መጀመሪያውን ቪዲዮውን ሲያወሩ ምንም ነገር በሚያደርጉ ሰዓት ሽኒው ቢካዝ ምንም ነገር በሚያደርጉበት ሰዓት ላይ እሱም እሷ የሚታዩ ነበር። እኛ ያየ ነው። ቪዲዮ ላይ ይሄ ኮምፕሊትሊ ወዘ ላይ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 ንጎላቋርጠስ። እሱ ያወራው እዚህ ጋ ትክክል አይደለም፣ ውሸት ነው። እሱ ሲጀመር በሰዓቱ አልነበረም፣ ጓደኞች ናቸው ያወቁት። እሱ አልነበረም። ሲሳደብ የነበረ ሰው ነበር። ቢጎላ እኔን ሲሰድበኝ የነበረ ሰው

አዳም ዳይ ወንድም ነው። ከሁለቱም ወገን ነው የምንሰማው። የተመቻቹ ከሌና ሶቺ ከልሆነ አስገቢ ማንንም አይለኝም። ከሁለቱም ወገን ነው ምንሰማው ማለት ከአንድ ወገን አይደለም። አንተ የሱ ወገንም ልትሆን ትችላለህ። ምንም ችግር የለም። ጓደኛ ለም ጓደኛ የሚባል የለኝም። እውነት ነው የምናገረው። አያገባኝም እኔ ስለሱ። ጓደኛዬ ቢሆን እኮ ግማታም ነው፣ ቆሻሻ ነው። አለልሽም ሴትን ልጅ አሳምነሽ አንቺን አፍቅራ የምር አፍቅራ እንደዚህ የሚያደርግ ወንድ ወንድ አይደለም። ለእኔ ለእኔ ወንድ አይደለም። በቃ ካፈቀረች እና ካደረገች፣ ያቺ ልጅ በቃ ከአንቺ እና ከእሷ ጋር ነው መቅረት ያለበት። እንደዚህ አይነት ነገር ማውራት አይደለም ማውራት። እኔ በወንዶች መሃል ያለሁ ወንድ ነኝ። ገባሽ አይደለ ወንድ ልጅ ያደረገውን የረዳውን አያወራም በሚባለው አምናለ።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 ሴቶች ዲ የሚልክል ነው እንዲህ ነው ማርቆስ አንተ ማርቆስን አላወቅኸውም። እንዲህ ነው ስለ እያንዳንዱ ሰው እየሄደ በውስጥ የሚያወራው እንደዚህ ነው። ገባህ? ሴቶቹን ለብቻቸው አጎኑ ማጥቃት የሚፈልገው ለብቻቸው ጥግ ኮርነር ላይ ቢሆን ሐቢባዬ እያልኩሽ ነው። ልጁ ቆሻሻ ነው። አሜን፣ ልጁ ብዬ ያሳነቱት ሰውዬው በጣም ቆሻሻ ነው። አሁንም ቢሆን ወደፊትም ቢሆን ቢጎም ላይ ሰድቤዋለሁ፣ አሁንም ብሰድቦ አልጠግብም። እሱን ሰውዬ ገባሻር አቢባ ግን እዚህ ጋራ ደግሞ ሪያሊቲ ነገር ደግሞ እያለ ከእናንተ ጋር አንድ ፔጅ ለመምሰል ብዬ ውሸቱን፣ አዎ ልክ ነው እውነት ናት እንደዚህ አድርጎ ነው ምናምን ብልቁ። አዎ ጾቲም ነበረ ይመስክር ትልሽ ነበረ። ግን እውነት ነው የምናገረው፣ ያለውን እውነቱን እናገራሉ። በእኔ ጉዳይ አልነበርክማ። የነበሩት ይመጣሉ። አንተ አልነበርክም። እነማን የነበሩት? ነፋሪቲ አንተ አልነበርክም። ለእሷን የተላከ ፓሪቲ ማለት አነ ጠዋለው ያልሽው ጓደኛው ነው የእሱ ጓደኛ የማር ጓደኛውልሽ፣ አቢባዬ የምሬን ነው ምልሽ። እኔ ላይክ በጣም ሪስፔክት አድረግሻለሁ ግን ብዙ ጊዜ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 ከጨረሰች እኔ መውጣት ስላለብኝ ብዙ ስለማልቆይ ልናገሩ ስል እሺ ያልሽኝ አደለ? እስከዛ ደግሞ እኔ ደግሞ እንድናገር ደግሞ ከፈቀድሽልኝ፣ አይምሮን እዚህ ጋር ሌላ ነገር ሌላ ቦታ ከመበታትንብኝ ልጨርስና ከዛ በኋላ እንደመለሻልሽ። የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት አራት ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግረው፣ ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ፣ በእያንዳንዱ ነገር። እኔ ከዛ አፕሊኬሽን ላይ አስጠፋኝ። ላይክ አበበችን እንዳደረጋት ከሰው ሁሉ ለያት። እናንተ ግን የዛኔ ስትመክሯት ምን አላቸኋል? ስላዘናችሁለት ጓደኛ አያስፈልግሽም እሱ ሚልሽን አድርጊ ያላቸኋል። እሱ ግን ወደ ራሱ እያመጣ ነው። በጣም ቶክሲክ ያለበት ሰው ነው። በጣም መርዝ የሆነ ሰው ነው። እዚህ ጋር ሁለት ቀን ሶስት ቀን ረዳው ብሎ ይሄ እሱ ራሱን ለማግነን ያደረገውን ነገር ነው እኔ እዛኛው አፕሊኬሽን ላይ እንዳይጠቀም አድርጌ ነው ያባረርኩት ምክንያቱም እየተከታተልኩት ማለት ነው እኔ ይህንን ነገር ፋሚሊዎቼ ጋር ሁሉ ደርሷል ግን አልሞትም ለምን ሞት አለው ህይወት ይቀጥላል እኔ በማወቅም ባለማውቅም በመሳሳትም ብዙ ነገር ጥፋቶችን አጥፍቻለሁ። ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግ ገባችሁ ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ፣ ስራ ሁሉ ትቼ ነበረ። አሁን እሷም ባለፈው ስልክ ቤት ከፍትልሻለሁ አላት። ለራሱ የሚበላ የሌለው ነው። ጀርመን ሀገር ላይ እኔ ስድስት ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ፣ ግን ጥሩ ሰው መስሎ በታየኝ ቁጥር ሴጣንነቱን ነው የገለጸልኝ። ወንድሜ ጋ ማስፈራሪያ፣ እህቴ ጋ፣ ቤተሰቦቼ ጋ ማስፈራሪያ አሁን ስቶርሚ ብትገባ የአስራ ምናምን ሴቶችን ቪዲዮ ነው ይላከላት። እሺ ቆይ እንትን ስቶርሚ እኮ አካውንቷ ፕራይቬት ሆኖ ነው። እሺ ቆይ ስቶርሚ ብትገባ ሲጀመር አንቺ ጋር እንደ ወላሂ ጌታን እግዚአብሔርን እያለ ኢሉሚናይቲ ነው። ሲጀመር ድራጉ ናጭሶ መቶ ጠጥቶ አብሻም ነው። እኔ ፌስ ቱ ፌስ ነበር እሱን የምፈልገው ዛሬ ሴቶች አትፍረዱ፣ አንዳንድ ጊዜ አትፍረዱ። ላይፍ እንዴት ሊሸውዳችሁ እንደሚችል አታውቁ። ስትፈርዱ ማለት ነው የፈረዳችሁት ነገር ነው የሚልባችሁ። አሁን ወደ ታሪኩ እንመለስ። ውዴ ታሪኩን እንዴት እንደተዋወቃችሁና ምን እንዳደረገሽ። እዛ አፕሊኬሽን ላይ ተተዋወቅኩኝ። በተዋወቅሁ ቁጥር ከዛ አፕሊኬሽን አስጠፋኝ። ምክንያቱም በሴቱ ተጎድቻለሁ አለብኝ ማለት የሆነ ትራውማ አለበት። በልጁ እናት የተጎዳው ነገር አለ። ከዛ በኋላ ነው ልጅ እንዳለው ምናምን ያወቅኩት ጭራሽ አው ልጅ አለው፣ ወረቀት የለውም። ጀርመን ሀገር እኔ እንደት ረዳ እንደተባለ ለዚህ ልጅ ብር እንዴት እንዳላከላት ራሱ አላውቅም። እንዴ አሜሪካ አሜሪካ ነው አሜሪካ እየተመላለሰ አይደል፣ ነው እኔ ቆንጆ ነኝ። ምንድነው ሶፍትዌር ላይ ኢንጂነር፣ ሶፍትዌር ኢንጂነር ላይ ምናምን እኮ ነው የሚለን። ጭራሽ በደረሰበት አልደረሰም። ጭራሽ ፊልም ነው የሰራችሁ፣ እያንዳንዳችሁ ሻሻ ነው የሰራችሁ። ሻሻ እንዴት ጀርመን ውስጥ የሚያቋረሽ የለም አለ እኔ ሲጀመር እዚህ ጋር ብቻ ሳይሆን የሚያውቀው አበሻ ልታመጭልን ልታ ምንም ትችያለሽ፣ ምንም ችግር የለውም። ሶፍትዌር ኢንጂነር ነኝ የሚከፈለኝ ራሱ ሀያ ነው ምናምን ነው ደሞዝ ያለው። ኧረ ፊልም ነው። በጣም የታወቀ አክተር ነው የፊልም ኢንዱስትሪ ጋይወጥ ጥሩ ነው በጣም ፊልም ነው። እዚ ጋ የተሰራው በሙሉ ፊልም ነው። እኔ አበበች ስታለቅስ በጣም ነው የተሰማኝ፣ ምክንያቱም እኔ ያለፍኩበትን መንገድ አልፋለች።